ሶስት ትርክት ሆና ሁለት መጽሐፍ ቅዱስ ላይ የተለያየ ከእንደገና ደግሞ አባቶች ጋር ስትሄጂ ደግሞ ሌላ ትርክት ደግሞ ያመጣሉ። ይሄን ስትመለከቺ፣ አይ ዶንት ኖ አሟሟቱን እንኳን ምን መሰለ አሟሟቱ ተሰንጥቆ ሞተ ይላሉ አይደል? ተሰንጥቆ ሞተ ይላሉ፣ ታንቆ በግንባሩ ወድቆ ከሆዱ ተዘርግፎ እንደ ሞተ ነው የሚናገረው። አዎ እንደዚያ ቢናገረው እንዴት መሰለ፣ ለአባቴ ሲያስተምሩ ሄደው ሄዶ ታነቀ። ከታነቀ በኋላ ደግሞ ጌታችን ክርስቶስ ነፍሱን አሳልፎ ሲሰጥ የማቴዎስ ወንጌል ምዕራፍ 27 ከቁጥር አምሳ ጀምሮ ማለት ነው የተፈጠሩ ታምራቶች አሉ፣ መሬት መንቀጥቀጥ፣ መቃብሮች ተከፍቱ ምናምን የሚላል እና በዛ ታይም ላይ ይሁዳ ወደቀና ወጪ በሁለት ተደርቶ ወደ ምንም ነገር ለዛ ነው ማብራሪያ። እሺ አንድምታው የቤተ ክርስቲያን ነው አንድምታው፣ እንደዛ አብራራው። እሺ ችግር የለውም። አሁን ምን ተከልሽ እያደረግን ያለ ነው። ቀደምት አባቶች ያሉት ነገር ነው። ይሄ ነገር በነገራችን ነው። እዛ አንድምታው ነው ወይስ አሁን ያሉት ቤተ ክርስቲያን የምታብራራው ነው ወይስ በፊት የነበረችው ከቤተ ክርስቲያን ይህንን ነገር እንደዚህ ብለው አብራርተው አልፏል። አሁን እሱ ማ መሬት መንቀጥቀጥ አሁን ለምሳሌ ዘጠኝ ሰዓትም በሆነ ጊዜ ምድርና ሰማይ ምንድነው፣ ምድር ላይ በሙሉ ጨለማ ነገሰ፣ መሬትን መንቀጥቀጥ በተከሰተ ጊዜ የቤተ መቅደሱ መጋረጃ እንደተሰነጠቀ ምናምን ምናምን ይናገራል አይደል? እሱ ነው እያልሽኝ አለው አዎ፣ እሱ ሲከሰት የተንጠለጠለው ይሁዳ ገመዱ ተበጥሶ ወድቆ ነው ምናምን ምንድን ነው አው ማይ ዲቆ በጣም ጥሩ። አሁን እንደዚህ ብለው ይሄንን ነገር የዘጠኝ 9 ሰዓቱን ጨለማ መሬት መንቀጥቀጡ ምናምኑን ከዚህ ጋር አገናኝተውት የፈሰሩት እንትኖች አሉ ኮላሮች አሉ ማለት ነው። ለዚህ ታጨለማ አቋርጥልኝ ዘጠኝ ሰዓት ሲሆን ጨለማ ሆነ፣ በምድርም ጨለማ ሆነ። በኢየሱስም በሞተ ጊዜ ኢየሱስም በሞተ ጊዜ ምድር በሙሉ እንደተንቀጠቀጠች ምናምን ያው የእግዚአብሔር ጨለማ ነው እንጂ ሰዎች ማለት ይሄ ጊዜው ራሱ መሽቶ ሳይሆን አይ አይ ኮይ የእግዚአብሔር ያው ሲሞት መጨለሙ ነው፣ እንደ ተአምር ማለት ነው። ለታምር ተቆጥሮ ነው። አክቹአሊ በዛ ምክንያት ነው ከነ ጫት ምናምን ቡና ትንባሆ ምናምን የተከለከለ ነው። በዛ ምክንያት ነው መሰለኝ አይደለም፣ ቅጠላት በሙሉ አዋፋት በሙሉ አዝነው ሲኖ እንትን ሲሉ አንገታቸውን ሲደፉ፣ የጫት ቅጠል፣ የቡና ቅጠልና የትንባሆ ቅጠል ግን ሳያዝኑ እንትን ብለው ነው ያሉት። ቅጠላቸው ሳጎንብሶ ምናምን በመዋላቸው ምክንያት አዎ አዎ፣ ገድላት ላይ በመዋላቸው ምክንያት እነዚህ ክልክል ሆነዋል። መጠጣት፣ ቡና መጠጣት፣ ጫት መቃም፣ ሲጋራ ማጨስ ላይ የትንባሆ ምናምን ብለው ኦርቶዶክስ ላይ እንደዛ ይሉናል። እንግዲህ ወላ ነው ሽንግትዛለ የተከለከለበት ምክንያት ይላሉ። የዛኔ የዓለም በሙሉ በጨለመበት ጊዜ ሁሉም ማዝኖ ነበረ። እንስሳው ምኑ ምኑም ሰውም ማዝኖ፣ ያላዘኑት ያላዘኑትና አንገታቸውን ያልደፉት እነዚህ ቅጠሎች የጫት ቅጠል የቡና ቅጠል እነዚህ ነገራቶች በሙሉ አንገታቸውን አልደፉም። ቀጣሎቹ በዛ ምክንያት ነው የተከለከለውና ተባው ጫት መቃኑን ቡና መጠጣትም ክልክል ነው። ከልከልኮ ነው። መናፍቅነት ነው እኮ መናገራችን። ተጠጫለሽ ጀሪ ጄሪ ቡና

ይሄንን ነው እንግዲህ፣ አሁን አንቺ ቡና መጠጣት ማቆም አለብሽ። ካለበዛ ከመናፈቅ ምናምን ነው የምትቆጠሩ። ምን ታስቢያለሽ? ከዚህ በኋላ ቡና አጥጪው። አይ ጠጣል አለ። አይ እልክልሻለሁ። ምን አለ ትሄኛለሽ? አንቺ አሁን ትስቅያለሽ አይደለ? ትናንትና እኔ ምን ዓይነት ቪዲዮ አየሁ መሰለኝ። እሺ አንድ አባይ ጓደኛዬ አይነት የላከችልኝና እንትን ቡና ቢትራስ የምትከለክልበት ምክንያት አሉ። ሴጣን ልክ እንደኔ እንደ እንደ መልኪ ያርጋ አትቆረ ቆልተህ ከዛ አይ ነው አይ ነው አቦል በረካ ምናምን የሚባለው ሶስት ሶስት ጊዜን የሚፈለው አሉ ከዛ እሱኑ ራሱ የራሱ የሆነ ስም ሰጥተውት ከዛ ሰይጣን እንደዚህ አድርጎ ስላለ ሰዎች እንደዛ አድርገው የሚጠጡትና ለዛሬው ከለክለው ሲሉ በጣም ይገርመ። በነገራ ንግግራቸው ራስ ከመጻፍ ውስጥ ይጋጫል። ሰይጣን እኮ ጥቁር አይደለም ጥቁር ነው እንዴ? አይ በእንትን መገለጥ ይችላል ይላል ጳውሎስ። ሰይጣንን በ እንደ መላእክት መገለጥ ይችላል ይላል አዎ። ራሱን የብርሃን መልአክ እስኪያደርግ ድረስ መገለጥ ይችላል ደግሞ ከፍጥረቱ ክልሱ እንደው ከነ ሚካኤል ከነገብርኤል ከሚወዳደር አይነት መካከል የውበት መደምደሚያ አድርገን ፈጥረን እንተቱን በውበት የተመካ ይላል ጥሚት ኢሳያስ ነው። አድራሰምን ሁሉ ማለት እና ሰይጣን ያው ከእግዚአብሔር ስለተለየ ነው እርኮስ የተባለው እንጂ እንዲህ እኛ እንደምን ስለው ጥቁር ምናምን ነገር ሳይሆን አይደለም። ጥቁር ምንም መሰረት ይንገ አው ከዛ ከተረክቱ ከምን ማመጣ መሰለሽ ኢቨን ኦርቶዶክስ ላይ አሁን ከአነሳሹ ጋር የሚገናኝ ነገር መቃቢያን ላይ አንብ መሻል እንደ ያኛው አልሰግድም በማለቱ ምናምን ያልኩሽን። ቆይ እስኪ መቃቢያን ሶስት መቃቢያን ሳልስ ምዕራፍ አንድ ላይ እዛ ላይ ይናገራል እና ከእስልምናው ጋር የሚመሳሰል ታሪክ አለ። አሁንም ቢሆን ግን አይገርምም። ግን ልክ ምንድን ነው ክርስትና ይሄ አዲስ ኪዳን ከመጻፉ በፊት ያሉ መጽሐፎች ሰማንያ አሀዱ ላይ ማለት ነው። አብዛኞቹ ትርክታቸው እነ ኩፋሌን በያቸው፣ እነ መቃቢያንም በያቸው የፈጣሪ እሳቢያቸው በአስገራሚ ሁኔታ ከእስልምና ጋር የሚመሳሰል ነው። አዲስ ኪዳን ከመምጣቱ በፊት ማለት ነው። እንዴት እንደዛ ሊሆን ቻለ የሚለው ነገር ሁል ጊዜም በእርግጥ አንቺ ጥያቄ ሊፈጥርብሽ ይገባል። እኔ ያው ከአዲስ ኪዳን ከመጻፉ በፊት ምናምን እስልምናም ነበረ ብዬ አስተሳሰቡ፣ እምነቱ፣ አምልኮ እሳቤው፣ የፈጣሪ አንድነት እሳቤው ኢቨን ኦሪት ላይ አለ ብዬ ስለማምን ስታይ ይገርምሻል። በጣም ደግሞ ሞር የሚያስገርመው ሰው አይቶ ያንን ነገር አለማስተዋሉ ደግሞ በጣም ይገርማል። መቃቢያን ሳልስ ራፍ አንድ ላይ ምን ይላል መሰለሽ? ቁጥር አስራ አምስት አካባቢ ቁጥር ምን ይላል መሰለሽ? ሰይጣን እዚች ጋር የሚጠፉ የሚጠፉ በእኔ የሚሰሱ ሰዎች ፈጽሞ ይበዙ ዘንድ የአዳምም ልጆች ከኔ ጋር ይጠፉ ዘንድ ይህንን በተናገርኩ ጊዜ እኔ ደስ ይለኛል ለበታች አልሰግድም በማለት እግዚአብሔር ስለ አባታቸው ስለ አዳም ከክብር ያዋርዶኛል ይላል እኔም በትእዛዜ የሚሄዱ ልጆችን ሁሉ ወደ ጥፋቱ ወስዳቸዋሉ። ያሳትፏቸው ሰዎች ከኔ ጋር በእሳት ውስጥ ይጨመሩ ዘንድ ከፈጠረኝ ከእግዚአብሔር ጋር ቃል ኪዳን አለኝ ይላል እና እዚች ጋር ወንድ ተቀለሽ። አስገራሚው ነገር ቁርአን ላይ አለ። ይሄ ቃል ኪዳን እራሱ ከእግዚአብሔር ጋር የገባው ቃል ኪዳን አለ። ምን ብሎት እንዳለ፣ ሰዎችን በእነዚህ ምክንያት ነው ያጠመምከኝ በሰዎች ለሰዎች አልሰግድም ማለት ነው። ጠሟል ያው ፈጣሪ ምን አደረገ? የዛን ነው አላህ ሱብሃነ ወተዓላ የሰጠውን ግርማ ይቀበለዋል። አምጣ ብሎ ተቀበለ እና ያ መጽሐፍ ቅዱስ ላይ ተጠቅሷል አይደለ? ከመላእክቶች በሙሉ ያማረ ነው ተብሏል አይደለ? ውበቱ ምናምን አይደል? ጄሪ፣ ውብ ነበረ፣ በጣም ያምር ነበር፣ ከመላእክቶች ሁሉ ያምር ነበር። ግርማውን፣ ብርሃኑ ምናምን እንደዚህ ያምር ነበር ይባል ነበር አይደል? ያው እንደዛ አለና ቁርአን ላይ ያ ነገር የተጠቀሰ ባይሆንም ግን የነበረው ይሄ ሰይጣን ለፈጣሪ በጣም የሚገዛ የነበረ ከመላእክቶች ጋር የተቆጠረ መላእክት የነበረ ባይሆንም ግን ከመላእክቶች ጋር የተቆጠረ የነበረ ነበረ። ሶ ይህንን ግርማ ሲቀበለው መልኩ ያ የነበረው የተሰጠው ማማሩ ምናምኑ ያ ሁሉ ነገር ተወሰደበት።